ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ፣ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ ባክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ሊቨርፑል ከሰሞኑን በአጥቂ ዙሪያ የተለያዩ ተጫዋቾች በክለቡ ራደር ውስጥ ነው የሚገኙት። ከተለያዩ ተጫዋቾች ጋር ግንኙነት ማድረግ ጀምሯል። ከወዲሁ በተለይ በፊት መስመር አማራጭ በኩል ያሉትን አንዳንድ ተጫዋቾች በዚህ በሚመጣው የዝውውር መስኮት ለመሸኘት ክለቡ ማቀዱን ተከትሎ የነዛን ተጫዋቾች ተተኪ እንዲሁም በኳሊቲ ደረጃ ቡድኑ ለረጅም ጊዜ ሊያገለግሉ የሚችሉ ወጣት እንዲሁም ወርልድ ክላስ የሆኑ ትላልቅ አጥቂዎችን ለማምጣት ከወዲሁ ስራ መጀመሩን እንግዲህ በተለያዩ ፕሮግራሞች ጥቆማዎችን ስናነሳ ነበር። ከዚህ ቀደም የነ አሌክሳንደር ይስሐቅ እንዲሁም ቤንጃሚን ሸሽኮን ሊቨርፑል እንደሚፈልግ ስማቸው ከሊቨርፑል ጋር ተያይዞ ከሚነሱ ወቅታዊ በሊቨርፑል ራደር ውስጥ እንደሚገኙ ሲጠቆም የነበረ አጥቂዎች ናቸው እነዚህ በአጠቃላይ። ነገር ግን በስተመጨረሻ አንዳንድ ሂደቶች ካለፈው የዝውውር መስኮት ከሳመር ከተጠናቀቀው ከሰፊው የዝውውር መስኮት መነሻ በማድረግ አንዳንድ እውነታዎች አሁን ላይ ቀስ በቀስ እየወጡ ነው የሚገኙት። በተለይ ለሊቨርፑል ቅርብ ከሆኑ ትላልቅ ጻፊዎች እየወጣ የሚገኘው መረጃ እምነቱን ከፍ አድርጎታል። ምናልባት ይሄ ዝውውር ይሳካ አይሳካ የሚለውን በቀጣይ እንግዲህ የዝውውር መስኮቱ ሲከፈት ሂደቱን የምንመለከት ይሆናል። ነገር ግን አሁን ላይ እንደ መረጃ በትላልቅ ታማኝ ዘጋቢዎች ዘንድ የወጣውን አንዳንድ ጥቆማዎችን አንስተን እንወያያለን። ሊቨርፑል በዚህም ወቅት ከያዛቸው ውስን የአጥቂ አማራጮች ውስጥ ለማዘዋወር ከአቀዳቸው ተጫዋቾች ውስጥ በመጀመሪያ ደረጃ ቡድኑ ትኩረት ያደረገው በአሌክሳንደር ኢሳቅ ነው። ነገር ግን በኢሳቅ ዝውውር ላይ አንዳንድ ሂደቶች ለሊቨርፑል ምናልባት ይህን ዝውውር ለማከናወን ከሚያወጡት ከፍተኛ ገንዘብ ጋር በማነጻጸር የኢሳቅን አማራጭ በሌላ መልኩ እየተመለከቱ ነው የሚገኙት። የአሌክሳንደር ኢሳቅን ዝውውር እንደምታውቁት ከዚህ ቀደም ሰፋ ያለ ፕሮግራም አንስተን በተጫዋቹ እና በሊቨርፑል መካከል በኒውካስል ምን አይነት ሂደት እንዳለ አንስተን ስንወያይ ነበር። ኒውካስል ወደ ሻምፒዮንስ ሊግ ተሳታፊነትን ቦታ ይዞ ማጠናቀቅ ከሆነ ይህን ተጫዋች የመሸጥ ግዴታ ውስጥ ይገባል። ይሄ ደግሞ ለአጥቂው ፈላጊ ክለቦች ምቹ አጋጣሚ ይሆናል። ነገር ግን ይሄ ተጫዋች ወደ ሻምፒዮንስ ሊግ የማይሳተፍ ከሆነ ብቻ ነው ኒውካስል ተጫዋቹ ሊሸጥ የሚገደደው ምክንያቱም ተጫዋቹ አሁን በብቃቱ ከፍታ ላይ ነው የሚገኘው፣ በትላልቅ ክለቦች ይፈለጋል። ስለዚህ ኒውካስል ይህን ተጫዋች ከዩሮፕያን ውድድር ውጭ ሆኖ ሊያቆየው የሚችልበት መንገድ እንደሚቸገር ቀደም ብሎ ስላመኑ የመልቀቂያ ዋጋውን ከፍ በማድረግ 150 ሚሊዮን ፓውንድ በተጫዋቹ የዝውውር ሂደት ላይ የተለጠፈ የመልቀቂያ ሂሳብ ነው። ይህን ደግሞ ደፍሮ ለመክፈል አንዳንድ ክለቦች ሪስኩን ታሳቢ በማድረግ ሌሎች አማራጮችን እየተመለከቱ ነው የሚገኙት። ምንም እንኳን በአርሴናል፣ በቼልሲ፣ በሊቨርፑል በጥብቅ ቢፈለግም ተጫዋቹን ለመልቀቅ ኒውካስል ያስቀመጠው የመልቀቂያ ሂሳብ ለእነዚህ ክለቦች ይሄን ዋጋ ደፍረው ለመክፈል እንግዲህ አሁን ላይ በፕሪሚየር ሊጉ ካለው ሕግ እንዲሁም የቡድኑን ፋይናንስ ስለሚያናጋ ደፍረው ያንን ዋጋ ይከፍላሉ ተብሎ አይጠበቅም። ነገር ግን በአጥቂው ዙሪያ ከፍተኛ ፍላጎት ያላቸው ክለቦች ከሚሸጡት ተጫዋች ጋር ጎን ለጎን ሊያዘዋውሩትም ይችላሉ። ለምሳሌ ሊቨርፑል ዳርዊን ኑኔዝን በዚህ የውድድር ዓመት መጨረሻ መሸኘቱ ስለማይቀር ቢያንስ በኢሳቅ ዙሪያ ሊያወጡ ያሰቡትን ክፍያ ከግማሽ በላይ በኑኔዝ ዝውውር ስለሚያገኙ ይህን ታሳቢ አድርገው ሊያዘዋውሩ ይችላሉ። ነገር ግን እቅዶች ሰፊ ናቸው። በቡድኑ ዙሪያ ተይዘው አሁን ላይ በዝውውሩ በኩል እየተደረጉ ያሉ ጥረቶች በአጠቃላይ በርካታ አጥቂዎች በሊቨርፑል ዝርዝር ውስጥ ተካተዋል። ነገር ግን አንድ መነሻ በማድረግ ትልቅ ጥቆማ ከትናንት ምሽት ጀምሮ በኤክስ ገጽ በትላልቅ የሊቨርፑል ታማኝ ዘጋቢዎች ዘንድ እየወጣ ነው የሚገኘው። በዋነኝነት የሚነሳው የተጠናቀቀው የዝውውር ሰፊው የሳመሬ ዝውውር መስኮት ማንቸስተር ሲቲ ለሊቨርፑል ጥያቄ አቅርቦ ነበር በሉዊዝ ዲያዝ ዝውውር ዙሪያ እስከ 68.5 ሚሊዮን ፓውንድ ለመክፈል ይሄን ተጫዋች ማንቸስተር ሲቲዎች በእጅጉ ይፈልጉት ነበር። ነገር ግን ይሄ የዝውውር ሂደት የተጀመረው ወይም የሲቲ ፍላጎት ከፍ ብሎ የታየበት አንድ ምክንያት ከወዲሁ እየወጣ ነው የሚገኘው እና በዚህኛው ሳመር ደግሞ በድጋሚ ይሄ ድርድር ሊጀምር የሚችልበትን ጥቆማ አያይዘው ባወጡበት ወቅት ነው። እንግዲህ ታማኝ ዘጋቢዎች የተጠናቀቀውን የዝውውር መስኮት መነሻ በማድረግ የአሁን የሊቨርፑል ትልቅ ፕላን በሁለት አጥቂዎች ዙሪያ እንደሆነ ነው ይሄ ዘገባ የሚያሳየው። የአትሌቲኮ ማድሪዱን ጁሊያን አልቫሬዝን ለማስፈረም ከአሌክሳንደር አይዛክ እኩል ሊቨርፑል ትኩረታቸውን በዚህ አርጀንቲናዊ ተጫዋች ላይ ማድረጋቸውን ነው እንግዲህ የሊቨርፑል ውስጥ አዋቂ ተደርጎ ከሚታወቁ ዘጋቢዎች መካከል በአንፊልድ ኮንፊደንሻል የሚሰራው ሳይመን ነው እንግዲህ ይህን ዘገባ ይዞ መውጣት የቻለው። ነገር ግን የዚህ የዝውውር ሂደት የተጀመረው ወይም ሊቨርፑል በጁሊያን አልቫሬዝ ዙሪያ ትላልቅ ምልመላዎችን አድርጎ ተጫዋቹን ለማዘዋወር ፍላጎት ያሳየው ዛሬ ላይ ሳይሆን፣ ያለፈው ሳመር ለማንቸስተር ሲቲ ተደጋጋሚ ሁለት ጥያቄዎችን አቅርቦ በክለቡ ውድቅ ተደርጓል። ከዛም በኋላ ግን ማንቸስተር ሲቲዎች የሉዊስ ዲያዝ ዝውውር እንዲካተትበት አድርገው የሊቨርፑልን ጥያቄ ለማዳመጥ ፈቃደኛ ሲሆኑ ሊቨርፑሎች እንግዲህ ሉዊስ ዲያዝን መልቀቅ አልፈለጉም። በተለይ ደግሞ የአንቶኒ ጎርደን ዝውውር መቋረጡን ተከትሎ ይህን ተጫዋች ለማንቸስተር ሲቲ ለመሸጥ ፈቃደኛ አልነበሩም እና በዚህ ምክንያት ያ ዝውውር ሂደት መቋረጡን እንግዲህ ዘገባዎች አሁን ላይ መውጣት የጀመሩትና ሊቨርፑል አትሌቲኮ ማድሪድ ተጫዋቹን በሰባ ስምንት ነጥብ አምስት ሚሊዮን ፓውንድ ከማስፈረሙ በፊት ሁለት ጥያቄዎችን ለማንቸስተር ሲቲ ኃላፊዎች አቅርቦ ጥያቄው ውድቆ ነው። በሶስተኛው ግን ሉዊስ ዲያዝ ላይ ሊቨርፑሎች የተወሰኑ ክፍያ ጨምረው ሁሊያን አልቫሬዝን የሚያስፈርሙበትን ፕሮፖዛል ካመጡ ሲቲዎች ለመቀበል ዝግጁ እንደነበሩ ነው። አሁን ጥቆማው እየወጣ የሚገኘውና ሊቨርፑሎች ይሄን አጋጣሚ በመጠቀም እንግዲህ አሁን ተጫዋቹ በአትሌቲኮ ማድሪድ ነው የሚገኘው ተጫዋቹ ለማዘዋወር ከአይዛክ ያነሰ ነገር ግን 100 ሚሊዮን ፓውንድ በቀጣይ ሳመር ለማቅረብ ከወዲሁ ጥረቶች ተጀምረዋል። በሊቨርፑል ቤት ከተያዙ ተጫዋቾች ውስጥ ሰምዘዘዘውስ መካከል ኢሳቅ እና ጁሊያን አልቫሬዝ ተቀዳሚ የሊቨርፑል የአጥቂ ስፍራ የማጠናከሪያ ትልቅ ፕላን ናቸው። እንግዲህ ሊቨርፑል በዚህ ዝውውር ዙሪያ ምን ያክል ገፍቶ ይሄዳል በቀጣይ ሳመር የምናየው ነው የሚሆነው። ነገር ግን በአስራ ሁለት ወር ቆይታ ብቻ አትሌቲኮ ማድሪድስ ይሄን ተጫዋች ይሸጣል ወይ የሚለው ሌላኛው ጥያቄ ነው። ይሄ ተጫዋች እንግዲህ ከተዘዋወረበት ጊዜ አንስቶ ከሀያ በላይ ግቦችን ለአትሌቲኮ ማድሪድ ማስቆጠር የቻለ አስተዋጽኦ ልዩ የሆነ ባንዴ ነው እንግዲህ በአትሌቲኮ ማድሪድ ቤት አጫወቱን አዳብት አድርጎ ልዩነት ፈጣሪ መሆኑን በተደጋጋሚ እያሳየ የሚገኘው በቀላሉ ሊቨርፑሎች ይህን ተጫዋች ያገኛሉ ተብሎ ባይጠበቅም፣ ነገር ግን አትሌቲኮ ማድሪድ በስኬት ብቻ ሳይሆን ሻጭም ክለብ እንደሆነ ታሳቢ በማድረግ ነው። እንግዲህ ይሄ ዘገባ ሰፋ ያለ ዝርዝር ጉዳዮችን ይዞ የወጣው ከዚህ ቀደም በተደጋጋሚ አትሌቲኮ ማድሪድ በትላልቅ ሂሳብ ተጫዋቾችን ካዘዋወረ በኋላ አንድ አመት ቡድኑን ካገለገሉ በኋላ የተሻለ ክፍያ ሲቀርብ ቡድኑ በአንዴ ነው ሀሳቡን ቀይሮ አውጥቶ የሚሸጠው እና ይሄን አጋጣሚ በመጠቀም ምናልባት ሊቨርፑሎች የተሻለ ጥረት ለማድረግ በተለይ ተጫዋቹ ከተዘዋወረበት ሂሳብ የተወሰነ ከፍ በማድረግ የኮንትራት ማፍረሻውን ለማቅረብ ከወዲሁ መዘጋጀታቸው በስፋት የተዘገበ ነው። ይሄ አንዱ የሊቨርፑል የሳመር የዝውውር መስኮት ትልቅ ፕላን እንደሆነ የሊቨርፑል ውስጥ አዋቂ ሳይመን ሰፋ ባለመልኩ እየዘገበ ነው የሚገኘው። ምናልባት ስለ መረጃው ድቴል ለማግኘት ወደ ዴሊ ሜል ዋና ገጽ በኤክስ ገጽ ገብታችሁ መረጃውን ማግኘት ትችላላችሁ። እንዲሁም በሊቨርፑል የተለያዩ ፔጆች ላይ ይሄ መረጃ ሼር ተደርጓል። በዝውውሩ በኩል የሊቨርፑል እቅድ እንዲሁም ተጫዋቹን ከዚህ ቀደም የመለመሉበት ፕላን ያለፈው ሳምር እቅድም እንደነበር ነገር ግን የሉዊስ ዲያዝ የዝውውሩ አካል እንዲሆን ሲቲዎች ያቀረቡት ጥያቄ ተቀባይነት በሊቨርፑል በኩል ስላላገኘ ይሄ ዝውውር ተቋረጠ እንጂ ሊቨርፑሎች በጁሊያን አልቫሬዝ ላይ ያላቸው ፍላጎት ልክ እንደ አሌክሳንደር ኢሳቅ፣ በተመሳሳይ እንደ አንቶኒ ጎርደን ፍላጎታቸው ጠንካራ ነበር። ነገር ግን በወቅቱ የነበረው ድርድር በእነዚህ ምክንያቶች ተቋርጧል። ይህ ዝውውር ግን ሊሳካ የሚችልበት ሌላ አዲስ ተያይዞ የሚወጣ መረጃ አለ። የዚህን ዝውውር ዋና አካል ተደርጎ ሊወሰድ የሚችለው የዳርዊን ኑኔዝ ጉዳይ ነው። አትሌቲኮ ማድሪድ ለዚህ ተጫዋች ሰባ ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። የዳርዊን ኑኔዝ ጠንካራ ፈላጊዎች መካከል አንዱ አትሌቲኮ ማድሪድ ነው። ምናልባት ሊቨርፑል አትሌቲኮ ማድሪድ ኑኔዝን መፈለጉን ተከትሎ የተወሰኑ ክፍያዎችን በማሻሻል የዝውውሩ አካል በማድረግ ጁሊያን አልቫሬዝን ሊያዘዋውር ይችላል። እንዲህ አይነት እድሎችን ሊጠቀም ይችላል የሚል ሀሳብ ተያይዞ እየተነሳ ነው የሚገኘው እና አትሌቲኮ ማድሪድ ኑኔዝ መፈለጉ፣ ሊቨርፑል ደግሞ ጁሊያን አልቫሬዝ መፈለጉ እንግዲህ ሁለቱ ክለቦች በተሻለ ድርድር እንዲህ አይነት ዝውውሮችን ሊያከናውኑ ይችላሉ። ነገር ግን አትሌቲኮ ማድሪድ ጁሊያን አልቫሬዝን ከማጣት ይልቅ ኑኔዝም ባያስፈርሙ እንደሚሻል ነው እዚህ ጋም ጥቆማ የሚነሳው። ምክንያቱም ይሄ ተጫዋች አስተዋጽኦ በአንዴ ነው በአትሌቲኮ ማድሪድ ቤት በልዩነት በዘንድሮ የውድድር ዓመት ከፍተኛ ቁጥር ያለውን ግብ እያስቆጠረ ቡድን ምን ያክል በተለይ በሊጉ ውጤታማ እንዳደረገ እየተመለከትን ነው። ባለፈው ሳምንት ደግሞ በሻምፒዮንስ ሊግ አወዛጋቢዋን የመለያ ምት መቶ ተጫዋቹ እንግዲህ ያስቆጠረው ፍጹም ቅጣት ምት ተሽሮ ሪያል ማድሪድ ወደ ቀጣዩ ዙር እንዳለፈ እናስታውሳለን። እና ይሄ ተጫዋች እንግዲህ ኳሊቲው በደንብ ይታወቃል። የአጨራረስ ብቃቱ ጋርዲዮላ እንደ ፎልስናይን ሲገለገልበት ከክንፍ እየተነሳ ለማንቸስተር ሲቲ የተለያዩ የአጥቂ አማራጮችን በማጥቃቱ በኩል በነበረው አስተዋጽኦ ደግሞ ፍጹም የሚደነቅ በስኬቱ በኩል ደግሞ በዓለም ላይ የሚገኙ ትላልቅ ውድድሮችን ማሳካት የቻለ በአጭር ዓመት ውስጥ ውጤታማ ተጫዋች ነው። አለም ዋንጫን፣ ኮፓ አሜሪካን፣ በተደጋጋሚ ሻምፒዮንስ ሊግ፣ ፕሪሚየር ሊግ በርካታ ዋንጫዎችን አሳክቶ ኳሊቲው ከፍ ያለ አርጀንቲናዊ የፊት መስዋዕት ተጫዋች ነው። እንዲሁ በቀላሉ ከአትሌቲኮ ማድሪድ ይወጣል ተብሎ አይጠበቅም። ነገር ግን ቡድኑ ትርፋማ ከሆነ የተሻለ ፕሮፖዛል የሚቀርብለት ከሆነ ሊሸጥ የሚችልበት እድል እንዳለ ጥቆማዎች ያሳያሉ። በተለይ ደግሞ አትሌቲኮ ማድሪድ ከፍ ባለ ፍላጎት ወደ ሊቨርፑል በዳሪን ኑኔዝ ዝውውር ዙሪያ የሚመጣ ከሆነ ሊቨርፑሎች ይህን አድቫንቴጅ የመጠቀም ትልቅ የመደራደር ኳሊቲ እንዳላቸው በተለይ አዳዲስ አስተዳዳሪዎች በዚህ ዙሪያ ጠንካራ ጥናት አድርገዋል። ነገር ግን ኢሳቅና ጁሊያን አልቫሬዝ ቀጣይ የሊቨርፑልን የፊት መስመር አማራጭን ለማጠናከር በመጀመሪያ ደረጃ የተያዙ እቅዶች ናቸው። እንደምታውቁት የኢሳቅ ሂሳብ የሚደፈር አይደለም። ምንም እንኳን ሊቨርፑል አሁን ላይ ያለው ወቅታዊ የፋይናንስ አቅም ከፍ ቢልም ለአንድ ተጫዋች እንዲህ አይነት ሪስክ ያለውን ዝውውር ይወስዳሉ ተብሎ አይጠበቅም። ግን የተለያዩ አጋጣሚዎች ካሉ በዝውውር ሂደት ላይ ለምሳሌ ኒውካስሎች ኑኔዝም ይፈልጉ ወይም ሊቨርፑል ለሽያጭ ካወጧቸው የፊት መስመር ተጫዋቾች እነ ዲዮጎ ጆታን ጨምሮ ኒውካስል ፍላጎት የሚያሳይ ከሆነ የዝውውሩ አካል አድርጎ ሊቨርፑል ሊያቀርብ ይችላል። በተቃራኒው አትሌቲኮ ማድሪድም እንዲህ አይነት ፍላጎት የሚያሳይ ከሆነ ሊቨርፑል እንዲህ አይነት አድቫንቴጅ ለመጠቀም አንዱ የዝውውር ሂደት አድርጎ እየተንቀሳቀሰ ነው የሚገኘው። ነገር ግን ቪክተር ዩሩኬስም ቤንጃሚን ሼሽኮም የሊቨርፑል የፊት መስመር አማራጮች ውስጥ የተያዙ ተጫዋቾች ናቸው። ነገር ግን ሊቨርፑል በቀጣይ ሳመር በትኩረት የሚንቀሳቀሰው በነዚህ ሁለት ሊጉን በለመዱ በሊጉ ረዘም ያለ ጊዜ ቆይታ ያደረጉ ልምዳቸውም ብቃታቸውም ከፍ ያሉ ተጫዋቾች ላይ ትኩረቱን ያደርጋል። ዝውውሮቹ ካልተሳኩ ደግሞ ወደ ሌሎች አማራጮች ይሄዳሉ። ነገር ግን ሁለቱ ተጫዋቾች የሊቨርፑል የቀጣይ ሳመር ትልቁ ፕላን ናቸው። ይሄ ጉዳይ እንግዲህ ከወዲሁ ትኩረት ስቧል። እንደነዚህ አይነት ጉዳይ ሲወጡ ደግሞ በተቃራኒው የኑኔስ መቆየት እንዳከተመ፣ ዴጎ ጆታም ለሽያጭ ወጥቷል የሚለው መረጃ እውነታው ከፍ እንዳለ፣ ሉዊስ ዲያዝም ኮንትራት የማራዘም ፍላጎቱ ከጊዜ ወደ ጊዜ እያነሰ መምጣቱን ተከትሎ ሊቨርፑል በፊት መስመር ማጠናከር በኩል በዚህ ሰመር ከፍተኛ ኢንቨስትመንት ይጠብቀዋል ነው የሚለው። እንግዲህ ዘገባው እንደሚያሳየው ከሆነ የመሐመድ ሳላህ ቆይታ አልተረጋገጠም፣ እነዚህ ሶስት ተጫዋቾች ሊለቁ የሚችሉበት እድል ሰፊ ነው። ሊቨርፑሎች ከፍተኛ መልሶ ግንባታ ውስጥ የሚገቡበት የዝውውር መስኮት ከፊት ለፊታቸው እየመጣ እንደሆነ ነው የሳይመን ዘገባ የሚያሳየውና ጁሊያን አልቨሬዝን ማስፈረም በሊቨርፑል ቤት የሚፈጥረው ልዩነት ትልቅ ነው። ለምሳሌ በዘገባው ላይ ከተመለከቱት ጥቆማዎች መካከል ለየት ያለ አንድ ዘገባ መመልከችዬ ነበር። የጉዳት ሪካርድ በጁሊያን አልቫሬዝ እና በአሌክሳንደር ኢሳቅ መካከል ያለውን ሪካርድ በማነጻጸር አንዳንድ ጥቆማዎች ሲነሱ ነበር። የተሻለ ደቂቃ ሜዳ ውስጥ በመቆየት በተለይ በሙሉ ፊትነስ ለእያንዳንዱ ጨዋታ ዝግጁ በመሆን ከአሌክሳንደር ኢሳቅ ጁሊያን አልቫሬዝ የተሻለ ተጫዋች ቁጥሮች እንደሚያሳዩት ከሆነ ረዘም ያለ የቆየ ወይም ተጫዋቹ በተደጋጋሚ እያገረሸበት የሚቸገርበት ጉዳት የለው የጁሊያን አልቫሬዝ። ነገር ግን ኢሳቅ በከፍተኛ ሁኔታ የቁጭምጭምት ጉዳት እንዳለበት እናውቃለን። ለምሳሌ በሪያል ሶሲዳድ እያለ ለስድስት ወራት በቁርጭምጭሚት ጉዳት ከሜዳ እንደራቀ፣ በዶርትመንድም፣ እንዲሁም በኒውካስል፣ ያለፈው ሳምንት ሊቨርፑል በሊጉ ኒውካስልን ባስተናገደበት ጨዋታ እንኳን ተጫዋቹ ይሄ ጉዳት አገርሽቶበት ነበር፣ ጨዋታው ያመለጠው እና እንዲህ አይነት ጉዳይ የሊቨርፑል ኃላፊዎችን በጥንቃቄ ለውሳኔም ዝውውሩንም ገፍቶ ለመሄድ እንዲህ አይነት ጥናቶችን እያደረጉ እንደሆነ ጥቆመው ሰፋ ባለመልኩ ያሳያልና ከኢሳቅ እኩል የሊቨርፑል ራደር ውስጥ ከገቡ ተጫዋቾች መካከል አንዱ ሁሊያን አልቨሬዝ እንደሆነ የሊቨርፑል ውስጥ አዋቂ በዴሊ ሜል ዘገባው ይዞ መውጣት ችሏል። የሊቨርፑል የመልማዮች ቡድን አባል ከሆኑ ትላልቅ መልማዮች መካከል በሳውዝ አሜሪካ የሚገኙ ተጫዋቾችን በመመልመል የሚታወቀው ለምሳሌ እነ ሉዊስ ዲያዝን ለየርገን ክሎፕ መመልመል የቻለ የተለያዩ የላቲን አሜሪካ ተጫዋቾች እነ ፋቢኒዮን እና አሊሰንን በምልመላው በኩል በከፍተኛ ሁኔታ ተሳትፎ ማድረግ የቻለ ዳርዊን ኑኔዝን ጨምሮ የሊቨርፑል የምልመላ ክፍል ኃላፊ አለ ሲነር ነው፣ በቡድኑ ረጅም ጊዜ ቆይቷል። ጎንዛሎ ሲግሪት ይባላል። ይሄ መልማይ የጁሊያን አልቫሬዝ ሪፖርትን በተጠናቀቀው የውድድር አመት ተጫዋቹ ሙሉ በሙሉ ሊቨርፑሎች በተጠና ሁኔታ የተጫዋቹ መልመላ እንዳገኙ ከዚህ መልማይ ሊቨርፑል በዙብሩ በኩል ገፍቶ ለመሄድ የመጀመሪያ ሂደቱን ለመጀመር ይሄ መልማይ እንግዲህ የተጣሩ ሪፖርቶችን ለሊቨርፑል ኃላፊዎች እንዳቀረበ ይሄ ዘገባ በውስጡ አካቷል እና እንደነዚህ አይነት ጉዳዮች በብዛት ነጥረው ሲወጡ ወይም ዘግተው ሲወጡ ሁኔታው ከፍ ይላል። ነገር ግን ሊቨርፑል በቀጣይ ሳመር በዚህ ተጫዋች ዙሪያ ገፍቶ ይሄዳል ወይ ትልቁ ጥያቄ ነው። ያልተመለሱ በርካታ ውስጣዊ ጉዳዮች አሉ በሊቨርፑል ለምሳሌ፣ በቅርብ ሳምንት የቨርጅል ቫን ዳይክ ቆይታ ዙሪያ እየወጡ የሚገኙ አንዳንድ ጥቆማዎች አሉ። በተቃራኒው ደግሞ ሊቨርፑል የቦሩሲያ ዶርትሙንድን ኒኮላስ ሾልተንበርግን በጥብቅ እየፈለገ ነው። ይሄ ጉዳይ ደግሞ የቫን ዳይክን ቆይታ ጥያቄ ውስጥ ገብቷል። ያ የግራ እግር የመሃል ተከላካይ እንዲሁም በአማራጭነት የግራ ፉልባክ ሆኖ ማገልገል የሚችል ጀርመናዊ ኒኮላስ ሸልተርበርግ የሊቨርፑል ኃላፊዎች ተቀዳሚ ምርጫ ነው። የሚጫወትበት ፖዚሽን በታክቲክም በአብዛኛው ደግሞ የተጫወተበትን ደቂቃና ቦታ ስንመለከት የቫንዳይክ ፖዚሽን ነው። ስለዚህ ይህም ተጫዋች በሊቨርፑል ራደር ውስጥ ተካቷል። እንዲሁም ሊቨርፑሎች ኑኖ ሜንዴዝን ለማዘዋወጥ ጥረት አደረጉ አልፌንሶ ዴቪስን ሁለቱም ተጫዋቾች በባየር ሙኒክ እና በፒኤስጂ በፓሪስ ሰን ጀርሜን እዛው ለመቆየት መወሰናቸውን ተከትሎ ሊቨርፑል በግራ ፉልባክ በኩል በብቸኝነት አማራጭ አድርጎ እንዲሁም በድርድሩ በኩል ገፍቶ ይሄድ የቻለው ማሎ ኪርኬዝን ነው። የበርን ማውዙ ግራ ተመላላሽ እንግዲህ የመጀመሪያ የሊቨርፑል በቀጣይ ሳመር ፈራሚ ይሆናል ተብሎ እየተጠበቀ ነው። ተጫዋቹ ከሊቨርፑል ጋር ድርድር ማድረግ ከጀመረ ሰንበት በትሏል። ያለፈው የተዘጋው ዝውውር መስኮት በጥሬ ዝውውር መስኮት እንኳን ከሊቨርፑል ጋር የመጀመሪያ ሂደት ድርድር ተጀምሯል። ያንን ሂደት ካፋጠኑ ወይም ለሊቨርፑል አድቫንቴጅን ከፈጠሩ ጉዳዮች መካከል የፍሬድሪኮ ኬዛ ራክማን የሚባለው ኤጀንት በቅርቡ ከማሎ ኪርኬዝ ጋር ውል አድርጎ አዲሱ የተጫዋቹ ኤጀንት ሆኗል። የፍሬድሪኮ ኬዛ ኤጀንት እና ይህን አድቫንቴጅ በመጠቀም ሪቻርድ ሽዩስ ከአራህማኒ ጋር ሰፋ ያለ የዝውውር ድርድር እንደጀመረና ለበርንማውስ የመልቀቂያ ሂሳቡ እራሱ ይሄ የሊቨርፑል ቤት ስፖርቲንግ ዳይሬክተር በበርንማውዝ እያለ የመልቀቂያ ዋጋውን በደንብ ያውቋል። 38.9 ሚሊዮን ፓውንድ እንደሆነና ይሄን ክፍያ ለበርንማውስ በማቅረብ ተጫዋቹን ለማዘዋወር እንግዲህ ከወዲሁ ጠንካራ ድርድር ጀምረዋል። ይሄ ተጫዋች ምናልባት ከየትኛውም የሊቨርፑል ዝውውር ቀደም ብሎ ሊደረግ የሚችል እንደሆነ ተያይዞ ተነስቷል። በአጠቃላይ በወቅታዊ የሊቨርፑል የአጥቂ ስፍራ መረጃ የያዝ ነው ይህንን ይመስላል። ጁሊያን አልቫሬዝ ወይስ አሌክሳንደር ይስሐቅ? እስቲ የእናንተን አስተያየት በኮሜንት መስጫ አስቀምጡ። ከሁለቱ ተጫዋቾች የቱ ለሊቨርፑል ለአርንስሎት ሲስተም ፊት ያደርጋል ብላችሁ ታስባላችሁ? በኮሜንት መስጫ ሀሳባችሁን እያስቀመጣችሁ ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም የምታደምጡ ከሀገር ውጭ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ፣ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በማርቲን ኦዲጋርድ ወቅታዊ ብቃት ተመልሰን እንመጣለን። ማንቸስተር ሲቲ ከብራይተን የሚያደርጉትን ጨዋታ በተወሰኑ ደቂቃዎች ግምገማ እናደርጋለን። ከእናንተ ጋር ቆይታ ያደረግኩት ሚና ዳብዲ ነበርኩ። ሰላም ቆዩ።